ስሜት እየተቀየረ ነው ገባህ? ሀይሚ ምናምን፣ ካንተ ከሆነ በማያት ጊዜ ምናምን የሆነ የተለየ ነገር እየተሰማኝ ነው። ሳሏሽ ነው የምነግርህ። በሃይሚ ቀልድ አላውቅም። የፈለገ ጓደኛዬ የመወደ ሰው እንኳን ብትሆን በሰዋ ቀልድ አላውቅም። ፍላጎታለች። አይ ግን ደግሞ እንደዚህ በፍጥነት የሚሆን ነገር አይደለም ለጉቱ አለሽ። ለምን ነው ነው ግን? እሷን ስሜቷን መቼም መቅረፍ አችልም። አይደለም። ማለት እኔም የዛኔ ካየሁ ጊዜ ጀምሮ እኔም እኮ የሆነ ስሜት ተሰምቶኛል፣ ግን ደግሞ ሶስታችንም መግባባት አልቻልንም። ሰላም፣ ሰላም፣ ሰላም! ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ በራሴ ቤት ብቅ ብዬላችኋለሁ ማለት ነው። ትናንትና እንግዲህ ያው ምሽት ላይ የነበረን የላይቭ ፕሮግራም ደስ የሚል ነበረ። አብዛኞቻችሁን አግኝተናችኋልና ደስ የሚል ጊዜ አሳልፈናል። በጣም ነው ምንወዳችሁ በጣም ነው ምናከብራችሁ ለምታሳዩን ፍቅር፣ ለእያንዳንዱ ነገር ማለት ነው። እውነት ደስ የሚል ጊዜ ነበረን። ደስ የሚል ቆይታ ነበረን። ያው አሪፍ ጌም ነበረን፣ ከአንዳንድ ሰዎች ጋር እማላቃቸውንም በዛው እያወቅኩ ነበረ። እና የቲክቶክ ላይቭ ጌም እኔ ብዙ ጊዜ አልገባም፣ ግን አሁን ላይ እየገባው ነው። ከዚህም በኋላ ደግሞ እንመጣለን ብዬ አስባለሁ። በሳምንት አንዴ ቢያንስ እናንተን የምናገኝበት ታይም ይሆናል ብለን እናስባለን። ጥሩ ጊዜ እያሳለፍን ነው፣ እግዚአብሔር ይመስገን። ሁላችሁንም ደግሞ እያየናችሁ ነው። ፍቅራችሁን እያየን ነው። አንድነታችሁን እያየን ነው። የምትወዱን የምታከብሩን፣ በዚህ አጋጣሚ በጣም ነው የምንወዳችሁ የምናከብራችሁ። የምጠሉንም እንወዳቸዋለን እናከብራቸዋለን። እኛ ሰው የመጥራት ችግር የለብንም። ማለቴ ሰው አንጠላም፣ ሁሉንም ሰው እንወዳለን። እናንተም ደግሞ አብዛኞቻችሁ እንደምትወዱን አውቃለሁኝ። በእኛ እኛን ስለምትወዱን በጣም ብዙ መስዋዕትነት እየከፈላችሁ እንደሆነ አስባለሁ። ስለምትወዱን እግዚአብሔር ያክብራችሁ በዚህ አጋጣሚ እና ውድ ቤተሰቦች ዛሬ ደግሞ እንግዲህ ደስ በሚል ቪዲዮ መጥቻለሁ። ዛሬ በጣም የምወደውም በጣም የማከብረውን ሰው ላስተዋውቃችሁ ነው እና ያው ብዙዎቻችሁ አትጠብቁትም እና እንደምደነግጡ አውቃለሁ፣ ግራ እንደምትጋቡ አውቃለሁኝ። እና አንድ ወሳኝ ሰው የሕይወቴን ወሳኝ ሰው ላስተዋውቃችሁ ነው እንዳይደብራችሁ እንደዚህ ስላችሁ ማለት ነውና፣ ሁላችሁም ያው እንግዲህ ሀይሚ ይሄ ሰው ማነው፣ እስኪ አስተዋውቂን እንደምትሉ አልጠራጠርም። እስካሁን ድረስ ወዳችሁን እየቆረጣችሁ ነው፣ ግን ትንሽ ወዳችሁን ይቁረጣችሁ። እስከዛ ደግሞ እኔ ትንሽ አወራለሁ ማለት ነው። በነገራችን ላይ መቶ ዘጠና ሁለት ደርሻለሁ መቶ ዘጠና ሁለት ሺ ሰብስክራይብ አፍርቻለሁ ማለት ነው። በጣም ደስ ብሎኛል እግዚአብሔርን እና የቀረኝ ስምንት ሺ ነው ማለት ነው እና በጣም ነው ደስ ያለኝ ሁለት መቶ ሺ ልገባ ነው ከዛ ሁለት መቶ ሺህ ስገባ ያለውን ደስታ አስቡት እስኪ ሃይሚ 200 ሺህ ሰብስክራይበር አፍርታ በአንድ አመት ውስጥ እንግዲህ ራሴን ሳየው በጣም ኩራት ይሰማኛል ማለት ነው ይሄ ሁሉ ደግሞ በእናንተ አብሮነት በእናንተ ፍቅር በእናንተ ድጋፍ ነውና የኔ ውድ ውድ ቤተሰቦች የምትወዱኝ የምታከብሩኝ የኔና የብሩኬ ደግሞ ውድ ፋሚሊዎች ሁለታችንን በጣም የምትወዱን ቤተሰቦች የሁለታችንን ማደግ የምትፈልጉ ሁለታችንም ትልቅ ደረጃ ደርሰን አድርገንላችሁ ማየት የምትፈልጉ ውድ እህት ወንድሞቻችን እናት አባቶቻችን አላችሁ እና በጣም ነው የምንወዳችሁ በጣም ነው የምናከብራችሁ። ሃሳባችሁን ፍላጎታችሁን፣ ምኞታችሁን ደግሞ አሳክተን እንደምናሳያችሁ አልጠራጠርም፣ ከእግዚአብሔር ጋር ማለት ነው። እንግዲህ ብሩኬም ወደ ሁለት መቶ ሀምሳ ሺህ እየገሰገሰ ነው፣ እኔም ወደ ሁለት መቶ እየገሰገስኩኝ ነው። እንግዲህ ተያይዘን አንድ ላይ ሆነን እንግዲህ ጉዞ ወደፊት ነው ማለት ነው እና በጣም ነው የምንወዳችሁ በጣም ነው የምናከብራችሁ። አሁን ብዙ ሳወራውባችሁ ትንሽ ሆዳችሁ እንዲቆርጣችሁ ብዬ ነው። ዛሬ በጣም ወደን ሰው ያልኳችሁን ሰው፣ በጣም አንድ ሰው ይዤላችሁ የመጣውላችሁን ሰው ላስተዋውቃችሁ ነው ማለት ነው። እባክህን አቶ ሚኪያስ ሆዳቸውን እየቆረጣቸው ነው። እባክህን በቃ ከዚህ በላይ ሆዳችሁን ተስቆጡ። በግልጽ ነው የምነግረው ዛሬ ወስኝበታለሁ። ወስነሃለሁ። በቃ ሰላም በላቸው በዛው ያለውን ነገር አሳውቃቸው። ከዚህ በኋላ ምንም የሚሸፋፈን ነገር የለም። አይደለ? አዎ፣ ቀልድ ነበር መሰለኝ መሰላቸው። የባለፈው የባለፈው ቀልድ ነው የመሰላቸው፣ ግን ሲሪየስ እንደሆነ ዛሬ ሁላችሁም እንድታቁልን እንፈልጋለን። ግን ሰላም ታልቀደም አይ አይ፣ ሰላም በላችሁ ግሬ። የሃይሚ ቤተሰቦች እንዴት ዋላችሁ? እንዴት ካረማችሁ? እና መናገር ምፈልገው ቢኖር አንደኛ ቡቡ ሲመጣ የባለፈው እንደ ፕራንክ አድርገን አይነት ነበር የሰራ ነው። ግን ያው እኔ ጋር ነበረ ነበረኝእና ያው እሱም እንደ ቀልድ አድርገን ስለወሰድ ነው ምናም ደብሮኝ ዝም አልኩኝ እንጂ ዛሬ በግልጽ ነው ልነግሮ ያሰብኩት። አዋይ እንነግረዋለን። እኔም ደግሞ ከነገርከኝ ጊዜ ጀምሮ ያው ትንሽ ቆይቷል ከነገረኝ እና እኔ ደግሞ ያው የሴትነት ወጉ ይዞኝ ከዛ ላስብበት አልኩትና ከዛሬ አረጋግጥ ከዛ አሁን በቃ ልንነግረው ነው። አይመጣ አዎ፣ ነው አንተ ወስነሃል። እኔ አንተ ከወሰንክ ሲጀመር እኔ ደፋር ሰው ነው የምፈልገው። ገባህ አይደለ? አሁን እኔ ፈርቼ ነው እስከ ዛሬ ገባው። እና አንተ ያለህን ስሜት ምናምን እኔ ከምነግረው አንተ ብትነግረው ይሻላል። አለዛ ነው አንቺንም ቀድሜ ጠራሁሽ እዚህ እንድትገኝ የፈለኩት እንጂ ያው ለሱም ከዚህ ቤት ልነግረው ፈልግ ያለው ግን ብዙ ጊዜ አይመቸውም፣ ስራ ይበዛበታል ምናምን ነው እና ባለፈው ባገኘሁት አጋጣሚ ልነግረው ብሞክርም ጓደኞቹ ምናምን ስላሉ በቃ ለመግባባት ሰዓት አይኖርም በሚለው አዎ። ብዙ ጊዜ ደግሞ እሱ ብቻውን አይሆንም፣ ይገርማል። በጣም ብዙ ጓደኞች አሉትና ሊረሳው አይቀመጥ አርፎ አይቀመጥ ሊረሳው ከ ይችላል፣ ይገርማል። በቃ ብነግረው ራሱ ከቀልቡ ነው ላይሰማኝ ይችላል። ስለዚህ ዛሬ ቁርጡን እናነግራለን። ዛሬ ቁርጡን እንነግረዋለን። ዛሬ የጥሞና ሰዓታችን ነው ብለን እናስባለን። እሱ ብቻ ሳይሆን ያው ብዙ ቤተሰቦችን ማወቅ አለባችሁ፣ ከዚህ በኋላ ያለውን ላይፍ ማወቅ አለባችሁ። ከዚህ በኋላ እንቀይረዋለን፣ እንቀይረዋለን። ለማንኛውም ውድ ቤተሰቦች ዛሬ እንግዲህ እንደነገርናችሁ ነው፣ ለቡቡ ልንነግረው ነው የመጣ ነው። አንተ ግን እውነቱን ተናገር፣ እየጨነቀኝ ኧረ፣ እኔ በግልጽ ነው የምናገረው ከዚህ በኋላ ከሷ ጋር እንደምቀጥል ይወቁ ማለት እንደምፈልጋትም እንዲገነዘብልኝ ይፈልጋል። እሷ ተረድታኛለች እና ዛሬ ደግሞ ለሱ ውሳኔያችንን የምናሳውቀው ማለት ነው። ይህኔ ኮ ቀልድ እየመሰላቸው ያሉ ቤተሰቦች ይባሉ። እንግዲህ ደስታ፣ እኔ ደስታ ስሜት ላይ ስለሆንኩ ቀለል አድርጌ መናገር አልችልም አይደለ። ምናልባት እሱ ሲመጣ የምንመላለሰው መልስ ካለ አላውቅም። ብቻ እኔ እሺ እንደሚል ተስፋ አደርጋለሁ። አዎ አይ ያው ትንሽ ግራ ሊያጋባው ይችላል። ይሄ የሚሰማው ነገር ለእሱ አዲስ ነገር ነው የሚሆነው። እንግዲህ አንተ ያው የዛኔ እሱ ፕራንክ ብሎ ነበረ የጀመረው፣ ግን አንተ ከዛ ጊዜ ጀምሮ ነው ይሄ ስሜት የተፈጠረ፣ ከዛ በፊትም ነው እኔ አላቅም ነበረ፣ ግን ከነገር ከነገርከኝ ጀምሮ ያው አስቤበት ነው እንግዲህ ዛሬ ለቡቡ ለመናገር ተስማምቼ ካንተ ጋር የመጣሁት እነግራለሁ። ውድ ቤተሰቦች እንግዲህ ዛሬ የመጣ ነው እውነቱን ለመናገር እንዳሰባችሁት አይደለም። እስካሁን ድረስ እንደሰማችሁትም አይደለም። ይሄ ልጅ በጣም ነው የሚሰክሰው። በጣም የሚሰክሰው ሳክስ፣ በጣም እውነት ለመናገር ብሩኬን ፕራንክ ለማድረግ ነው የመጣ ነው። ይህኔ በጣም ብዙ ነገር እያለ ትበቀልልሻለሁ፣ ትበቀልልኛለህ። ይኸው፣ ባይ ዘ ዌይ አስተማማኝ ሰው ነህ ባለፈው ልክ እሷን ጉድ እንደሰራ እኔም ዛሬ ጉድ እንሰራዋለን ብለናል ተስማምተን ነው የመጣ ነው። ፕራንክ ለማድረግ ነው። እስካሁን የሰማችሁት ነገር በሙሉ እውነት አይደለም። እውነታው ይሄ ነው። ፕራንክ ለማድረግ ነው የመጣ ነው እና ግን ፕራንክ የምናደርገው ካየኋት ጊዜ ጀምሮ ከዛም በፊት እኔ ለእሷ ልዩ ስሜት አለኝ እና ወድጃታለሁ ነው የምትለው እሱ እሱን የለውበትም፣ ምን ያገባኝ እኔ እሱን እሱን አንተ ተወጣው፣ ችግር የለም ሆስፒታል በዛ በዚህም በኩል ስላለ ለመድረስ ለመድረስ ቅርብ ነው። የሆነ ነገር እንኳን አንዴ ጣብ ያደረግን በዛ ቁመቱ እና ውድ ቤተሰቦች ብሩኬን ፕራንክ ለማድረግ ነው ጠርተነዋል። ግን እኔ አልኖርም፣ የዛን ሰዓት እኔ አልኖርም። ከአንተ ጋር የምታወሩት የሚገላግላችሁ ራሱ የለም። የሆነ ነገር ይፈጣል። ይሄ መንገድ ላይም ሰው ያለ አይመስለኝም። እንግዲህ ሰው እስካሁን ድረስ ብዙም አይታየኝም። አንዳንድ ሰው ነው አለፍ አለፍ የሚለው። እድለኛ ከሆንክ የሆነ ነገር ሲያደርግ የሚገላግደህ ሰው እንደ ፈጣሪ ሊልክልህ ይችላል፣ ካልሆነ መሞትህ ነው። አስብበት። እኔ የለውም ችግር የለ፣ በቃ ችግር የለ። ወንድ ልጅ ቆረጠ። ወንድሜ ነው ቢገለኝም ወንድሜ ነው ወንድሜ ነው ብለህ ታልፈዋለህ። ወንድሜ ነው ቢገለህም፣ የራሳችን ስራ ነው ነው ናው የራስ ስራ ነው፣ ያው የእጄን ያገኘሁት ብላ ግን እኔም ለአንቺ ስር ይሄን ነገር አይደለ? እውነት በጣም በቃ መስዋዕትነት እየከፈለልኝ ነው። በጣም አመሰግናለሁ በዚህ አጋጣሚ እሺ። አሟሟቴን ብቻ አሳምር አይደለ? እሱ እንግዲህ ፈጣሪ ያሳምረል። እኔ አይደለሁም እሱ ፈጣሪ ያሳምረል። ከኔ የለሁበት። የምር ግን እሺ ብለኸኝ ስለመጣ አመሰግናለሁ ተገር በቃ እና እንዳልኩ በደንብ አስጨንቀው፣ እሺ ከዛ ብሩኬ እስኪመጣ ድረስ ጠብቀው። እኔ ልሄድ ነው፣ ሲመጣ እንትን ማግኘት ያለበት አንቺም ሄደሽ ከዛ እመጣለሁ። እሷንም ጠርቻታለሁ፣ በአንተ ፊት ልነግራት ነው ምናምን እንትን እና እኔ እጠብቀዋለሁ። እኔ እመጣለሁ። እኔ እኮ አለው፣ እኔ እኮ አልሄድም አዎ ከዛ ለእኔም ትነግረኛለህ፣ ነው እሷንም ጠርቻታለሁ አንድ ላይ ትመጣላችሁ ብዬ አስቤ ነበር ትላለህ። አውቀ ማለት ነው። ከዛ እኔ ደግሞ ስመጣ አብሬህ እንትንላለሁ ማለት ነው። ተውነዋለን። የትወና ብቃታችንን በዚህ አጋጣሚ እናስመሰክራለን። ይህ የሀይ የሃይ ሚቴዮ ሰብስክራይብ እያደረጋችሁ በላቸው። እስኪ ሰብስክራይብ እያደረጋችሁ

ቴስታም ዝቅ ቡቡ በጣም ጸባይኛ ሰው ነው። አይ ማታ ነው። አዎ፣ ግን ልክህን ካለፍ ልክህን ያሳያል ነው። እኔ ለማንኛውም እንዳይመጣ እኔ ቤተሰብ ካሜራ ደብቁ። ካሜራ እኔ ሄጃለሁ። ቻው፣ እመጣለሁ

በፍቅርሽ ከፍ ያደረግሽ እንደ ደመና ንግስቴ፣ የቤቴ ግርማ መጣ። እንግዲህ ይኸው እንዳልናችሁ ነው ሲመጣ። እንግዲህ ብራዘር በፈገግታ ነው የመጣው። በቃ መጥፎኛ ሊያኮርፍ ነው ማለት ነው። ምንድን ነው ቆያ? ማንኪ ብራዘር፣ አይ እንደት ነሽ? እንደት ነሽ? ሰላም ነሽ? ታማኑ ታናንክ ሲግናል አንተ ቀን ዛሬ ወደ አምስት ስድስት ጊዜ በቁም ነገር ፈልጋለሁ። አይ ሙዳት ያዘብኝ። አይ አንድ ቀን እብለሽኝ አለሽ እ ስድስት ጊዜ አልደወልኩም። አሁን እዚህ ጋር እንሰራለን በላም ግን አዎ እበልቻለሁ። ምን በላ እበላለሁ። እንግዲህ ትንሽ ስለቆየሁ ከበላሁ እና ምን አዲስ? አይ የሆነ ነገር ላወራሽ ቆይ ሃይሚ ብትመጣ አሪፍ ነበረ ማለት ነው። አይ ስለ ሁለታችሁ ጉዳይና ስለ ራሴ ሰሞኑ በቃ የደወልኩልሽ በጣም ፈልጊሽ ነበር። ምንድነው ሲለ እኮ በቴክስትም ዝም እያልከኝ። አዎ በቴክስት የሚነገር ነገር አይደለም። አሳቢም ያው ለኔ ጋ ብትፈልገው ነገር ኖሮ ነው። አይ እንድትረዳና እንድታውቀው ነው የምፈልገው። ምንድነው ታውቃለህ ሰሞኑ ምንም እኮ እንደዚህ አስቸግረኸኝም አታውቅም። አዎ ግን አንተም ጊዜ አልሰጠኝም። ነው ደስ ሰጣለሁ እኔ አንተ ፈልገኝ ካልሰጠው ይገርመኛል። ሰጣለሁ እኔ አይደለም እኔ ጓደኛ ነኝ አይደል? ስለዚህ ይህንን ስሜት ደግሞ የምትረዳኝ ከሆነ እንዴ ቢይልና ምንድነው፣ ለምን አልነገረኝም? ችግር የለውም ነው። እሺ ፈልገውን ነገር ታይቀኝም። ያው መደባበር እንዳይመጣ ብዬ ማለት እኔ የሚያስደብር ነገር ነው የሚያስደብር ነገር አይመስለኝም ምክንያቱ ግልጽ ሆነ፣ የምትቀበለው ነገር ስለሆነ ማለት ነው እኮ። የማያስደብረኝ ነገር ከሆነም ችግር አለው። በቃ እኔ ከበፊትም ትንሽ ቆይቷል። ምን ሆነህ ነው? ለምንድን ነው ማን ነግረኝ ነው ዳርዳር የምትለው? እሺ ንገረኝ፣ የምችለው ነገር ነው ምን በቃ እኔ

በግልጽ እንድትረዳኝ ባለፈውም ልነግርህ ነበር። የመጣሁት አዲስ አበባ ድረስ የመጣሁት ይህንን ነገር እንድትረዳኝና እንድታምንበት ነበር። ጊዜ ስላልነበረህ ነው፣ በጣም ተጨናንቀ ስለነበረ ጫና አይኖርብህ በሚለው ነው እንጂ ያደባብረን ነገር ይህ ሊያደባብረን አይችልም። አይ እንደዚህ እኔ አላውቅም፣ ምን ልበል። እሺ በቃ እኔም ያለውን ስሜትና እንድትረዳኝና... ቆይ ከምን እንደት ተነስተህ ነው አንተ? ከበፊትም አውቃታለሁ ከበፊትም አውቃታለሁ። ስለ ደሙ ግንኙነት ነበረን ምናምን ማለት አይደለም እኔ አንዴ አስተዋወቅሁ። አይ እንዲህ በአካል ምናምን እንደዚህ ተማሪ በነበረችበት ሰዓት አውቃታለሁ፣ ገባህ? ሶሻል ሚዲያ ላይ ደግሞ ካንተ ጋር በመጣችበት ሰዓት ደግሞ በጣም አትኩሬ በማያችሁ ጊዜ ምን አይነት ስሜት እንደተሰማኝ አላውቅም ብቻ

ለምን ከእሱ አንደበታት ሰማሁ? አይ ሰላምሽ፣ እንዴ ደህና ደርሽ? አሎ ሁለታችሁ አንድ ላይ ምን ትሰራላችሁ? እኔ ምን አውቃለሁ? አንቺ እራሱ ምን ትሰሪያለሽ? እኔማ እሱ ጠርቶኝ ነው የመጣሁት። እንግዲህ ሁለታችሁም ላወራችሁ ነው የፈለግኩት። ባለፈው ባወራነው ነገር ያለሽ ነገር አለ። ነገር ነግሮኝ ነበር ግን በደንብ ግልጽ አልሆነልኝም ነበረ በቃ እሱን ግልጽ አድርገሽ እንድት ነግሪው። ያለውን ነገር ሙሉ አስረድቼዋለሁ። አምኖ መቀበል አለሽ። አይ አሁን እኮ አንተ የምትለው ነገር እሱ የሚለኝ ነገር ማለት ነው። አላ አንተ ያልከኝ ነገር በደንብ አሁን በደንብ እኔ እናንተ ሳንጠናና ምናምን የሚሆን ነገር አይደለም። በአንዴ እኮ ይሆናል እኮ ይሄ ነገር ነው። አይ አይደለም፣ እኔ እኔ ስሜት እንዳለኝ እኔ እኮ ሚከ አሁንም ግራ ገብቶኛል። የመሬ ነው የምልህ። እንዴት እንዲህ አይነት ነገር ታስ እንደሻል ካላከ እኔ እንዳስተዋወቅኳችሁ ነው የማውቀው። ሌላ ኬዝ ምንም የሚኖራችሁ የማውቀው ነገር መግቢያው መንገዱ ይታወቃል አይደል? አይታወቅም እኮ ሳትፈልገው አይደል እንዴ? እኔ እኮ አሁን ቀጥታን ንግባ ሰው እንደዛ አይነት ስሜት አለኝ ብዬሽ ነው እየነገርኩህ ያለሁት ሚኪ። እኔ ሳላችሁ ነው የምነግርህ በሃይሚ ቀልድ አላውቅም። በቃ እኔ የፈለገ ጓደኛዬ መውደሷን እንኳን ብትሆን እኔ በእሷ ቀልድ አላውቅም። እና ደግሞ ሞር ደግሞ እኔ ከኔ በላይ መወሰን የምችለው እራሷ ናት። ስለዚህ እሷን እሷን እኮ እንድታውቅ እኮ ምን እንዳውቅ እኔ ምን ማለት አሁን እኮ ሚኪ አንተ ያልከኝ ያለኸው ነገር ማለት እንዳወራኸኝ በቴክስት እንዳወራኸኝ ከሆነ አላ እንደዚህ በአጭር ጊዜ ውስጥ ምናምን እንደዚህ በደንብ ሳንጠና ነው ምናምን ይሁን ነገር አይደለም እኮ እኔ እኮ በጊዜ ሂደት ነው ገባች ይህን ነገር ደግሞ ደግሞ ለሱ መናገር አልነበረብህም። እኔ የራሴ ነግረው ነበር ማወቅ አለበት። ስለዚህ አንቺ እንዴት ነግሩ ነው የጠራውስ ማለት እሱ እኔ አሁን በችኮላ መጣ። ለኔ ምንድነው የምትነግረኝ? በችኮላ አሁን ገብተን እኮ እኔ አንተ በኋላ ከሚደብርህ በግልጽ አይደለም። አሁን ቀስ በቀስ የምንሄደው ነገር ስለሆነ ምን ነገር የምትፈልጊው ነገር አይደለም። እኔን ለምን ትጠይቀኛለህ? ምን ፍላጎት እንዳላት ሀሳቧን ተረድተሃል አይደለም? ግን በአንዴ አይደለም፣ ቀስ በቀስ ነው። ፍላጎት አለሽ? አይ ግን ደግሞ እንደዚህ በፍጥነት የሚሆን ነገር አይደለም ለጉቷለሽ እንዴ ለምን አይኖረኝም? ግን ደግሞ እንደዚህ በፍጥነት አይደለም። አይ ነው እኛም ልንነግርህ የፈለግነው በጣም ማለት እንዲህ በችኮላ አይከብድም። እኔ አሁንም አንቸኮል እንዴ ቸኮላ አለ እንጂ እንደዚህ በፍጥነት መተለሱ መናገር ነው ራሱ ከረሳ በኋላ ከሚነገረው ቶሎ አሁን ይወቀና ከዚህ በቀስ እንዴ ለምንድን እርግጠኛማ አይ መጠናናቱና ምን ምን አምነሽበት ነው እንዴ

ኧረ ምንም በቃ ተጠናኑ፣ በደንብ ተጠናኑ እና ይሄ እኮ ቅር ሊያሰኝ የሚገባ ነገር አይደለም። እንደ ጓደኛዬ የለም። እግዚአብሔር እየደበረኝ ነው፣ እያወራሁኝ አሉ። እስኪ እንደዚህ እንዴት ይደረጋል? እኔ ስሜትን ስለነገርኩ ነው። ግን አሁን ቸኮልክ፣ ማለት እኔ ራሴ እነግረው ነበረ። አንደኛ ነገር ማለት ነው ቸኮልክ። እንደዚህ ኧረ ለምን ቸኮልክ እንዴ? ያን ስጠራ ለዚያ ነገር አይደለ እንዴ? አይ ልክ ነው ያደረገው፣ ከረፈደ በኋላ ልጁ ለምን እንደዚያ ይሆናል ነበር። ይህን እየቀለድሽበት ሊመስለው ይችላል ወይ እንደቀለድሽበት አለው። አይ ስሚ፣ እኔ ፍላጎትሽን አከብራለሁ አልጋፋሽም። እሺ እኔ አልጋፋሽም፣ እንደ ትልቅ ሰው እንደ ትልቅ ልጅ በራስሽ የመወሰን አቅም አለሽ። ገብቶሻለ የምታደረጉን ነገር በደንብ ወቂ። እኔ አዱን፣ በዛ ላይ ምን አደረግኩኝ እኔ? እሱ የኔ ጓደኛ ሆኖ ሚኪኔ ሳራሽም ነግሮ፣ በሷ ፊት እንደዚህ ማሰብ እንኳን ለእኔ ያለን ቦታ ነው። ወቂ። ሆነአለ። ሪስፔክት ነስናል። እንደዚህ ያደረገን ሰው አንድ አምነሽም አዱን ምን እምነት የጎደለኝ ሰው ነኝ? እንኳን እርግጠኛ ሆኜ ማውራት አልፈልግም። እምነት የጎደለኝ ሰው ነኝ፣ ግን ባደረግከው ልክ ይደብራል። በቃ እኔ ጓደኛ እኮ ያደረግነው ነገር አለ። በግልጽ እኮ ቅድሚያ እየነገርን ነው። አይ እሺ፣ እኔ ከረፈደ በኋላ እንደዚህ ያደረጋችሁ ብለህ እንዳትወቅሰን። አዎ፣ ግን ደግሞ እኔ አሁን እንዴ ያጠፋኸው እንደሆነ ታውቃለህ። እኔ ራሴ ነግረው ነበር። መልሽልኝ። እኔን ታከብርኛለሽ ለኔ ቦታ አለሽ። ባላከብረ ለምን እንትን እንዳለው ስለማከብሩ ነው አይደል? ራሴ ነግረው ነበር እያልኩኝ ያለሁት ስለዚህ፣ እኔ አንቺ የት ላይ መውሰን አልችልም፣ ማለት እንደ ድሮ መውሰን አልችልም። እንዴት ምን አይነት ጥያቄ ነው አልገባኝ። ትልቅ ልጅ ናት እኮ እንዴት ነው አንተ? ምን ይሽ ይሄ እኛ ኬዝ ነው። ሚኪ በእናትህ እኔ ክፉ አይደለም፣ እናንተ ክፉ አንወራራ። በቃ አሁን ሚኪ፣ እኔ እኮ ነግረው ነበረ። እንደዚህ ማድረግ አልነበረብኝ። ለምን በግልጽ እኮ እንድናወራ ነው እኮ። በግልጽ ማውራት ከተፈለገ እኔ እና እሱ ነበር ማውራት የነበረብን። ገባ አሁን እንዴት እየሆነ እንደሆነ በኋላ ያልኩ እኮ እንደዛ ነው። አስበንበት ነገሮችን ተጠናንተ ምናምን አይደል እያልኩ የነበረው። ምን አይነት ስሜት ሰማሁ። አሁን ሳንነግረው ቢያውቅ በደንብ ተጠናኑ። ኃይል፣ ሳንነግረው ለምን ያውቃል? ገባህ? የኔ እናንተ እኮ ገና ምን የሚጀመር ነው ነገር። ለመጠናናት ጊዜና መገናኘት ይፈልጋል። በምንገናኝበት ሰዓት ቢያይንስ ስልህ፣ አሁን እንደዛ አይነት ነገር በዚህ ፍጥነት አይፈጠርም። አንዴ እኔ ያ ነገር እስኪፈጠር ድረስ ምን አዘገየኝ? አስበዬ ነግሮ ነበር አይደል? ብቻ እኔ ያው የተወሰነበት ነገር ነው በሚለው ነው ታደግሽኑ እሺ፣ አንቺ እና ሰው እንደዚህ እንትን ብሎ ይቀራል? ሰው ሁሌ ሕፃን ሆኖ እኮ አይቀርም ያድጋል እኮ እንዴ ምን አንቺ ነው፣ ፀብ እንዳታረጉት ነገር፣ አስተያየታችሁ ነው ምናምን እንዴት ነው? የሆነ መልሳችሁ ደስ አይልም አትመላለሱ እንደዚህ አይነት ነገር እንደ ትልቅ ሰው ካሰባችሁ እሷን መብቷ ነው አንተም ስሜትን መቆጣጠር አቅቶ የምትናገረው ነገር ልክ አይደለም ምንም ምን አሁን ያልከው ምንድን ነው አደግሽ ነው ይሄ እንድትረዳ እየነገርንህ ያለ ነው ነገር ነው የሚያስረዳ ነገር የለም እኮ በቃ እኔ እኔ ጣልቀህ የገባት ምን የሚረዳው ነገር ምን አለስ ምን ተረዳት ለኛል አድጌ ነው ሚኪ ማለት የማደግ ውጤት ነው እንደዚህ ማረክ አይመስለኝም ቢያንስ አንቺ እኔን ታከብሪኝ ነበር በእናትሽ ሌላ ሌላ ወሬ እንዳወራ ታደርጊ በቃ ሌላ ሌላ ወሬ እንኳን አታወሪ በቃ ምን አደረኩኝ ምንድን ነው ብሩኬ ማለት በቃ እሱ ለኔ የሆነ ስሜት ተሰማው። ከዛ ሲነግረኝ እንትን አልኩት። እንዴ ምንድን ነው ችግሩ? ምንድነው የሚያመጣው ችግር? አይ ምንም ልክ ነሽ። ምንም ችግር የለም መብትሽ ነው። መተን እየነገርን ነው ያለው በጣም ሪስፔክት ስላለን ነው። አመሰግናለሁ በቃ ጨረሳችሁ አይደል

እኔ እንዳታስመታኛው እራስ ራስህ ነው የጀመርከው። ጨርሰው ስሜቴን እንጂ ምን ሊመታኝ አይደለም እ የጠረታ የምር እየተቀያየረ ነው ልጁ። ሰው ሲታገሳችሁ በቃ ዝም ከማለከቻላችሁ፣ በሁለት በኩል ያለ የሌለውን አታውሩብኝ። ሜድ እየፈለኩ እራሱ እናንተ ላለማስደበር ሳሏሽ ነግስ አንተ እኔ መጨቃጨቅ ምናምን አልፈልግም። አንተ የምር ትወዳታለህ እንደ እሷ? ኧረ እንደዚህ ዓይነት ጥያቄ አትጠይቀውም። ይሄ ልጁ ፊቱን ንገረው፣ የምር ንገረው። እኔ በጥያቄ ነው የምጀምር። ትወዳታለህ? ኧረ አልወዳትም። ለምን እንደዚህ ተበሳጨ እኮ አንተ? ለማንኛውም ወንድማችን እ ንገረው ቶሎ የምር እየተቀየረ ነው። ይኸው ፊቱን እራሱ ቀድሞ የተናገረን ሳይማታል። ይማታል። ቆይ በቃ እኔ ልሄድ ነው ዱላው ምናም እዛው ሲጀመር ዱላ ነው እየፈራሁት ያለው እዚህ ምዝበር ሰው የለም። አይ ጥሩ ነው። ባለፈው እሷ ላይ ያደረከው ነገር ከእሱ ጋር ተስማምታ እኔ ላይ እንደዛ ያደረከው

የን ያለንማ አልፈራም ነገን እንዳምና አንቺ አለሽና በፍቅርሽ ከፍ ያደረግሽ እንደ ደመና ንግሥቴ የቤቴ ግርማ የንጋ ጮራ አምሮ ብን ታየው በይፋ